የዲፕሎማሲው ካርታ። የውጭ ጉዳይ ኢንስቲትዩት በኢትዮጵያ የስትራቴጂክ እና ዓለም አቀፍ ጉዳዮች ዙሪያ የሚያጠነጥን የመጀመሪያ የሆነውን ጆርናል መጋቢት ሁለት ቀን ማስመረቁ ይታወሳል። በምረቃ መርሃ ግብሩ ላይ አንጋፋ ዲፕሎማቶችና የዘርፉ ምሁራን ተገኝተዋል። ጆርናሉ ወደፊት በተከታታይነት የሚዘጋጅ ሲሆን የኢትዮጵያን ዲፕሎማሲያዊ ግንኙነት በዓለም አቀፍ ደረጃ ያላትን የዲፕሎማሲ ታሪክ ላይ ጥናት በማካሄድ የዓለም ማህበረሰብ በቂ ግንዛቤ እንዲኖራቸው ያደርጋል። የውጭ ጉዳይ ኢንስቲትዩት የተቋቋመው የኢትዮጵያን የውጭ ግንኙነትና በተለይም ስትራቴጂክ በሆኑ ጉዳዮች ጥናትና ምርምር በማካሄድ ብሔራዊ ጥቅሟን ለማስጠበቅ ነው። ኢንስቲትዩቱ በውጭ ግንኙነት ረገድ ልዕቀትን የማምጣት ተልእኮ ተሰጥቶት በ2014 ዓ ም የፌዴራል ተቋማት እንደ አዲስ ሲደራጁ የተቋቋመ ሲሆን ለዘርፉ ባለሙያዎች ስልጠና በመስጠትና ጥናት በማካሄድ ትኩረት ሰጥቶ እየሰራ ይገኛል። በጆርናሉ ኢትዮጵያ በዓለም አቀፍ ዲፕሎማሲ፣ በኢኮኖሚ ስትራቴጂና በአህጉራዊ ተጽዕኖ ላይ የሚኖራትን ሚና የሚያሳዩ ጥናቶች ተካተውበታል። ኢትዮጵያ ከጥንት ጀምሮ ከበርካታ ሀገራት ጋር ዲፕሎማሲያዊ ግንኙነት እንዳላትና የሁለትዮሽና የባለብዙ ወገን ዲፕሎማሲን በማከናወን ብሔራዊ ጥቅሟን በዓለም ደረጃ የማስከበር ስራ በስፋት ስለመስራቷ ይገልጻል። እንዲሁም የዓለም የጥቁር ሕዝቦች በባርነት በነበሩበት ጊዜ ነጻ እንዲሆኑ በዲፕሎማሲያዊ መንገድ ስለመታገሏ ሰብስበዋ ያብራራል። አሁን ባለንበት ዘመንም የአፍሪካን ጉዳዮች አጀንዳ በማድረግ አፍሪካውያን ጥቅሞቻቸውን እንዲከበር እየሰራች ነው። ይሁንና ከጥንት ጀምሮ ለአፍሪካና ለዓለም ያላትን አበርክቶ በጥናትና ምርምር ማሳወቅና ማስነበብ ላይ ክፍተቶች እንዳሉ ይጠቁማል። አሁን ያለንበት ዘመን እየተቀያየረ መሆኑን የሚያነሳው ጆርናሉ የኢትዮጵያን የውጭ ግንኙነት ፖሊሲ ፈጣንና ሳይንሳዊ በሆነ መንገድ ሊደገፍ ይገባል ይላል። በአፍሪካ ቀንድ ሰላም እንዲመጣ ኢትዮጵያ የምትጫወተው ሚና በዘርፉ ያሉ ምሁራን ምርምሮችን በማካሄድ ማጉላት ይኖርባቸዋል። በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆኑና ጠንካራ የውጭ ግንኙነት ፖሊሲ ያላቸው ሀገራት መነሻቸው ጥናትና ምርምር ነው። ተደማጭና ተጽዕኖ ፈጣሪ በመሆን ብሔራዊ ጥቅምን ማስጠበቅ የሚቻለው ኢትዮጵያ ለአፍሪካና ለዓለም ያደረገችውን የሰላም አስተዋጽኦ ማስተዋወቅ ሲቻል ነው። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ለጋዜጣ ፕላስ እንደገለጹት ጆርናሉ የኢትዮጵያን የውጭ ግንኙነት ስትራቴጂካዊና ሳይንሳዊ በሆነ መንገድ የሚቀርብበት ነው። ጆርናሉ የመጀመሪያ መሆኑንና በቀጣይ ምሁራን ጥናታቸውን የሚያቀርቡበት እንደሚሆን ጠቁመዋል። የኢትዮጵያ የውጭ ግንኙነት ፖሊሲ ኢትዮጵያ ለጎረቤት ሀገሮች ቅድሚያ የሚሰጥ የውጭ ፖሊሲ እንደምትከተል በተጨባጭ ማስረጃዎች አስደግፎ ለዓለም ማሳወቅ ተገቢ ነው። ኢትዮጵያ ከዓለም አቀፍ የልማትና የደህንነት ድርጅቶች ጋር ጠንካራና የቆየ ትብብር አላት። አቶ ጃፋር እንደሚሉት ኢንስቲትዩቱ ባለፉት አራት ዓመታት ከጥናትና ምርምሮች በተጨማሪ ውይይቶችን በማዘጋጀት ለውጭ ጉዳይ ሚኒስቴር እና ለባለድርሻ አካላት ስልጠናዎችን በመስጠት የኢትዮጵያን ዲፕሎማሲና የውጭ ግንኙነት ወደ ተሻለ ደረጃ እንዲደርስ የራሱን አበርክቶ እያደረገ ይገኛል። ጆርናሉን ለማዘጋጀት ሦስት ዓመታት የፈጀ ሲሆን በርካታ ልምድ ያላቸው ምሁራን ተሳትፈውበታል። ወደፊትም የኢትዮጵያን አጀንዳ መቅረጽ የሚችል እንዲሆን ለማድረግ ይሰራል። የኢትዮጵያ የውጭ ግንኙነት ፖሊሲና ዲፕሎማሲ በጥናትና ምርምር ላይ የተመረኮዘ መሆን እንዳለበት የሚሉት ዳይሬክተሩ መታተም የጀመረው ጆርናል ኢትዮጵያ ዓለም ላይ ያላትን የዲፕሎማሲ ትርክት መልካም እንዲሆን የሚያደርግ ይሆናል። በቀጣይ ብሔራዊ ጥቅምን ለማስጠበቅና በዓለም መድረክ ተደማጭነትን ከፍ ለማድረግ በውጭ ግንኙነት ፖሊሲ ዙሪያዎች ጥልቅ እውቀት ያላቸው ምሁራን ጥናታቸውን የሚያቀርቡበት ጆርናል ይሆናል። እንዲሁም ኢትዮጵያ ለቀጠናው መጠናከር ያላትን አበርክቶ በግልጽ ለማስረዳትም ይጠቅማል። የአፍሪካ ሀገራትና አውሮፓውያን ስለ ቀጠናው የበለጠ መረጃ እንዲኖራቸው በማድረግ ቀጠናውን ከግጭት የጸዳ ለማድረግም ያስችላል። የኢትዮጵያ የውጭ ግንኙነት ፖሊሲ ወንድማማችነትን በማጠናከር በጋራ ዓላማ በጋራ መቆምና በአፍሪካ አንድነት ጉዳዮች ላይ የተመሰረተ መሆኑን ያስገነዝባል። በውጭ ግንኙነት ረገድ የተቀናጀና ተከታታይነት ያለው ጥናትና ምርምርን በማካሄድ ሀገሪቱ የምትከተለውን ፖሊሲ ማስተዋወቅ ተገቢ ነው። ኢትዮጵያ ዘላቂ የምትላቸውን የውጭ ግንኙነት ጥቅሞችን ለማስከበርና ለማስጠበቅ በሳይንሳዊ መንገድ ትርክትን መቅረጽ ተገቢ ነው። በሳይንሳዊ መንገድ የተደረገ ጥናት ዓለም አቀፍ ተቀባይነት ይኖረዋል፣ እንዲሁም ተወዳዳሪ ሀገር ለመፍጠር ያግዛል። አጥኚዎች በሚያጠናቸው ጥናቶች የኢትዮጵያን ትርክት የሚያሳድጉና ለዓለም የሚያስተዋውቁ መሆን መቻል አለባቸው። ኢትዮጵያ ለዓለም ሰላም፣ ለአፍሪካ አንድነትና ለጥቁር ህዝቦች ነፃነት ያደረገችው አስተዋጽኦን በጥናት በማረጋገጥ በውጭ ግንኙነት ዙሪያ ቀላል የማይባል አስተዋጽኦ እንዲኖረው ማድረግ ይገባል። አሁን ላይ በኢንስቲትዩቱ መታተም የጀመረው ጆርናል የኢትዮጵያን ትርክት በዓለም አቀፍ ደረጃ ተደማጭና ተደራሽ እንዲሆን ያስችላል። የውጭ ግንኙነት ፖሊሲን በማስረዳት ከሀገራት ጋር ጠንካራ ግንኙነትን ለመፍጠር በሚደረገው ሂደት ውስጥ የውጭ ጉዳይ ኢንስቲትዩት አስተዋጽኦ ትልቅ መሆኑን የሚያነሱት ዳይሬክተሩ በዋናነት በኢትዮጵያ የውጭ ግንኙነት ዙሪያ ጥናትና ምርምሮችን ያካሂዳል። የውጭ ግንኙነት አሰራሮችን በጥናት የተደገፉ በማድረግ ውጤታማ ስራዎች እንዲሰሩ ያስችላል። ጥናትና ምርምር ላይ ተመርኩዞ የውይይት መድረኮችን ማዘጋጀት፣ በውጭ ግንኙነት ፖሊሲ ዙሪያ ውይይት በማድረግ የዘርፉ ምሁራን ዘርፉን መምራት የሚያስችላቸውን የፖሊሲ አጀንዳ አቋም እንዲይዙ የሚያደርግ ነው። የውጭ ጉዳይ ኢንስቲትዩት ኢትዮጵያ ስብስብ ውስጥ እንዴት ጥቅሟን ማስጠበቅ ትችላለች የሚለውን፣ ኢትዮጵያና ሶማሊያ ከነበሩበት ችግር ውስጥ ወጥተው ወደ አዲስ የግንኙነት ምዕራፍ እንዲገቡ ከማድረግ አኳያና በቀይ ባህር ዙሪያ ልትከተለው የሚገባውን ፖሊሲ የሚያመላክቱ ጥናቶችን በማካሄድ ብሔራዊ ጥቅም እንዲጠበቅ ይሰራል። እንዲሁም የውጭ ግንኙነት ውሳኔ ሰጪ አካላትን የማማከርና በጋራ ከመስራት አንጻር ትልቅ አገራዊ ሚናውን እየተወጣ መሆኑን ገልጸዋል። የውጭ ጉዳይ ኢንስቲትዩት በርካታ ዓለም አቀፍ ጉባኤዎችን በማካሄድ የኢትዮጵያን የውጭ ግንኙነት ፖሊሲ በሚገባ የማስተዋወቅና ብሔራዊ ጥቅሟን የማስጠበቅ ስራ እየሰራ ነው። ወደፊትም መሰል ስራዎችን አጠናክሮ ይቀጥላል። እስካሁን በተ በሚካሄዱ ጉባኤዎችም የኢትዮጵያን የውጭ ግንኙነት ትርክቶች፣ ፍላጎትና የረጅም ጊዜ ግቦች ላይ የተሻለ መረዳትን መፍጠር የሚያስችሉ ስራዎችን መስራት ተችሏል። ከሚከናወኑ ጉባኤዎች በተጨማሪ በምሁራን በሚካሄዱ ጥናቶች የኢትዮጵያን የውጭ ግንኙነት አጀንዳዎችን ለዓለም እንዲተዋወቁ ለማድረግ ተችሏል። የኢትዮጵያን የውጭ ግንኙነት የማስተዋወቅ አካል የሆነው ጆርናሉ የውጭ ተመራማሪዎችና አጥኚዎች የኢትዮጵያን የውጭ ግንኙነት ፖሊሲዎችንና ትርክቶችን በአግባቡ እንዲረዱ ከማድረግ አንጻር የሚኖረው አስተዋጽኦ ትልቅ ነው። በአባይ ግድብ ዙሪያም ሳይንሳዊ የሆኑ ጥናቶችን በማድረግ ለዓለም አቀፉ ማህበረሰብ እውነታውን ለማሳወቅ የሚረዳ ዲፕሎማሲያዊ ጥረት ያስፈልጋል። ግብጾች በአባይ ወንዝ ላይ የተሳሳተ ጥናቶችን በማድረግ የኢትዮጵያን ትርክት ወደ ኋላ ያስቀሩበት ሂደት አለ። ይሁንና በቅርቡ ከኢትዮጵያ በኩል በሚመጡ ጥናቶች የዓለም አቀፉ ማህበረሰብ እውነታውን እያወቀ መጥቷል። የውጭ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አብዲ ዘነበ በበኩላቸው ተደራዳሪና ተፎካካሪ ሀገር ለመፍጠር ጥናቶች ያስፈልጋሉ። የኢትዮጵያን የውጭ ግንኙነት ፖሊሲን በጥናት መለየትና ማሳወቅ ይጠይቃል። ይህን ከማድረግ አኳያ ኢንስቲትዩቱ ብዙ ስራዎችን እየሰራ ነው። በቀጣይነት በኢትዮጵያ የውጭ ግንኙነት ፖሊሲና ዲፕሎማሲ ዙሪያ የሚታተሙ ጆርናሎችን አዘጋጅቷል። ይህ ለዓለም አቀፍ ምሁራንና ተመራማሪዎች ስለ ኢትዮጵያ እውነተኛ መረጃ እንዲኖራቸውም ያስችላል። ያለንበት ዓለም ከመቼውም ጊዜ በበለጠ እየተቀያየረ በመሆኑ ተወዳዳሪ ሆኖ ለመውጣት የውጭ ግንኙነት ፖሊሲን በጥናትና ምርምር መደገፍ ያስፈልጋል በውጭ ግንኙነት ዙሪያ የሚሰሩ ጥናትና ምርምሮች ለአጥኚዎች የሚደርሱበት ሁኔታ መመቻቸቱንም ጠቁመዋል። ዘመኑ እጅግ ውስብስብ ከመሆኑ የተነሳ ጥናት አስፈላጊ ነው። እንዲሁም ለፖሊሲ አውጪዎች የሚሆን ጥናትና ምርምር ማድረግ ተገቢ ነው። እንደ ሀገር የነበሩ እውነታዎችን በመግለጽ በዲፕሎማሲያዊ ጥቅም ማዋል እንደሚገባም ጠቁመዋል። ከዓለም መለወጥ በተጨማሪም ኢትዮጵያም እየተለወጠች ነው የሚሉት ዶክተር አብዲ በሁሉም ዘርፍ ለውጦች ይስተዋላሉ። ከውጭ ግንኙነት ፖሊሲ በተጨማሪ ከሁሉም አቅጣጫ የሚመጡ ጫናዎችን ለመቋቋምና የኢትዮጵያን እውነታዎች ለማስረዳት ጥናትና ምርምር ማድረግ ጊዜው የሚፈልገው መሆኑ ሊታወቅ ይገባል። የሀገርን ብሔራዊ ጥቅም ለማስጠበቅ አይነተኛ መንገድ ነው። አሁን ካለንበት ጊዜ አንጻር ሀገርን በሀገር መከላከያ ሰራዊት ብቻ ሳይሆን በዲፕሎማሲና በውጭ ግንኙነት ፖሊሲ ልትጠበቅ ይገባል። የተጠናከረ የውጭ ፖሊሲና ዲፕሎማሲ ያለው ሀገር ተደራድሮ ጥቅሙን የማስጠበቅ አቅም እንዳለው ያስረዳሉ። የውጭ ጉዳይ ኢንስቲትዩት የሚያከናውናቸው ጥናትና ምርምሮች ሀገርን የመገንባት አቅም የመፍጠር ሂደት ነው የሚሉት ምክትል ዳይሬክተሩ በሰላማዊ መንገድ የባህር በር ጥያቄዎችን ማስመለስ ያስፈልጋል። ይህን ለማድረግ ቀደም ትኖታዎችን ለዓለም አቀፍ ማህበረሰብ በጥናትና ምርምር የተደገፈ መረጃዎችን መስጠት ቅድሚያ ሊሰጠው የሚገባ ጉዳይ ተደርጎ ሊታይ ይገባል ይላሉ። ጥናቶች የወደፊት ክስተትን አመላካች በመሆናቸው ለጥናትና ምርምር ትኩረት መስጠት እንደሚገባ የገለጹት ምክትል ዳይሬክተሩ በውጭ ግንኙነትና ዲፕሎማሲ ረገድ ተጽዕኖ ፈጣሪ ለመሆን እንደሚያስችልና እንደ ሀገር በጥናትና ምርምር የተደገፈ አካሄድ መከተል እንደሚገባም ጠቁመዋል። አዘጋጅ ሞገል ጸጋዬ፣ አቅራቢ ማርቆስ በላይ